እና አሁንም ቢሆን ተጠምቅ ያለው ክርስትና ተነስቻለሁ፣ እና ግን ደግሞ አሁን ላይ ያለሁበት ሁኔታ በጣም ከባድ ነው። ቤተሰቦች ሊገሉኝ እያፈላለጉኝ ነው። እሁድ አስራ አምስት ነበር እሁድ ቆርቦ ሰኞ አስራ ስድስት ኪዳነምህረት ነበረ፣ አስቀድሶ ዘክሮት ስዕል አድኖ አቁጭ ባለበት ማታውን ገድሉት። ወንድማችን ምንድነው ተጨነቅ ያለው የኪዳነምህረት የሚለው አንድ ወደ ውይይቱ እንድንገባ ፈጠን ፈጠን እናድርጉት። ክርስቶስ ይብዛላችሁ። እንዴት አመሻችሁ? ሴት ነው። ነገሮች ትንሽ ከበድ ስላሉ ነው። በእርግጥ ይህ ነገር እናንተ ጋር ከያዛችሁት ጉዳይ ትንሽ ወጣ ይላል መሰለኝ፣ ግን በጣም ከቀሜ በላይ ስለሆነብኝ ነው እናንተ ጋር የመጣሁት። ምንድን ነበረ ያው ጉዳዩ ምን አለ መሰለህ፣ አዲስ አበባ ዩኒቨርሲቲ ተማሪ ወንድም ነበረኝ። ኮምፒውተር ሳይንስ ተማሪ ወንድም በጣም ጎበዝ ተረጋጋሽ ነገርኝ እና ከዛሬ አምስት ወር በፊት ገደሉብ

ምን አድርጓቸው ይህንን ታሳይ ውነት አለቀም በሎብኝ ወንድሜ፣ ምን ልሆን እሺ፣ እስኪ ንገሪኝ፣ ምን ልሆን መክሰስ እየተቻለ እንከስን ሲሉ ምን ትላለቅ? የታውታል ግን፣ ሊለቁት ነው ልጁን። አሁን ባስታመመው አምና ታሞ ባስታመመው እሱ ግን መርዛ ጠጣ ባምነው ከዳው። አዲስ አበባ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ አራተኛ ዓመት ተማሪ ነው። ዘንድሮ ሰኔ ሊመረቅ ነበር። ሰኔ የተመረቀው ልሸኘው ነበር እቅዳችን በጣም ባለ አስራ ስድስት እሁድ አስራ አምስት ነበር። እሁድ ቆርቦ ሰኞ አስራ ስድስት ኪዳነ ምሕረት ነበር። አስቀድሶ ዘክሯት ስዕል አድኖ አቁጭ ባለበት ማታውን ገደሉት። ምናልባት አንቺን ተለይቶች ሊሆን ይችላል። አንቺን ተለይቶች ሊሆን ይችላል። የደፋሽበት ዋጋ የከፈልሽበት ቋንቋውን ይችላል፣ ነገር ግን ስጋው ደግሞ ተቀበለው። በዛው ቀን በዛው ቀን ከዚህ ዓለም ድካም ማረፍ ማለት ወደ እግዚአብሔር መንግስት በቀጥታ መጨመር። ያሰብነው ነገር ስላልተሳካ እንዳሰብነው ነገር ተመርቆ ሌላም ሌላም ነገሮችን እንገኛለን፣ ግን እግዚአብሔር በክብር እንደተቀበለው ነው የማስበው። የወንድምሽን እንግዲህ ደሙን ወይም ለዚች ለጠፋች ነፍስ ምድራዊ ፍርድን ይገባታል። እግዚአብሔር አምላክ እንግዲህ መቼስ የበቀል አምላክ ዝም አይልም፣ ገዳዮችን ዝም አይልም። ጊዜ ጠብቆ፣ ሰዓት ጠብቆ፣ ቦታ ጠብቆ እግዚአብሔር የበቀል አምላክ። እኔ ግን ያስቀናኝ ነገር ቢኖር ምንድን ነው ምንድነው ቅዱስ ጋ ሆና እግዚአብሔር መሄዱ ይሄ እንዴት ያለ ስኬት ነው ለመናገር ለአንድ ክርስቲያን ሰማዕትነት ነው ብዬ ነው። ሰማዕት ነው የሆነው። ይህንን ትልቅ ሚስጥር የዚህ ትልቅ ሚስጥር ተካፋይ ሆኖ ወደ እግዚአብሔር መሄድ ማለት ያው በወጣትነቱ ያውም በለተቀም በጣም ትልቅ ነገር ነው። እግዚአብሔር ያበርታሽ፣ የሀዘን ዳርቻ ያደርግል ምድራዊ ፍርድን እግዚአብሔር ይስጣችሁ። ነፍስ ጠፍታ አትቀር

አለው ይበልሽ። ቅድስት ድንግል ማርያም እሷ ዘዝንሽን ታቅልልሽ። እግዚአብሔር ያበርታሽ። እግዚአብሔር ያስጠሽ። የህግ ሰው ከዚህ በፊት ነግራኝ የህግ ሰዎች ካሉ ማገዝ የሚችሉበት መንገዶች ይኖራሉ። እና ምድራዊ ልቧም እንዲያርፍ ምድራዊ ላይ ህግ ላይ የሚሰሩ ሰዎች አሉ። እችን እህት ማገዝ የምትችሉት ከዚህ በፊትም ታስታውስ እንደሆነ በአይዛር ተነስቶባት በጣም ብዙ ችግር ላይ ነበረችና አሁንም ደግሞ ይሄ ነገር ጠቅሟታል። የህግ ሰዎች እዚህ ውስጥ ያላችሁት አላችሁ፣ በምትችሉት መንገድ በምትችሉት ነገር እች ሁኔታችን እንድትረዱም ብለን እንጠይቃለን ጎዘላለን እግዚአብሔር ብርታቱን ጽናቱን አድሎች። እንግዲህ መድኃኔዓለም ነው ያበረታል አቅም የለም የማበርታት ነው እሱ አያሉ አምላክ መድኃኔዓለም ብርታቱን። ምሽ ነፍስ ከደጋጎቹ ከአብርሃም፣ ከይስሐቅ፣ ከያዕቆብ ምርቶች ጋር እንደሆነች ይርግደኛል። እግዚአብሔር በምድር ያድላ። እግዚአብሔር ያጽናችሁ። ግን ምን አይነት እድለኛ ሰው ነው ስጋ ወደው በተቀበለበት ዕለት ወደ ፈጠረው አምላክ መሄድ ማለት ሌሉ ምን አይነት እንግዲህ በህይወት ላሉ ሰዎች ያሳዝናል፣ ያስለቅሳል። ነገር ግን ስናስበው ደግሞ እጅግ የተለየ ነገር ነው። በጣም የተለየ ነገር ነው። በዚህ እለት ወደ እግዚአብሔር አምላክ መሄድ ማለት ምን አይነት መመረጥ፣ ምን አይነት ስኬት ነው! በጣም የሚያስደንቅ ነገር ነው እና ለእናንተ ግን መጽናናቱን ያድላችሁ። ነብሱን ላጠፉት ለብሶ ከሴጋ ለመለየት ምክንያት ለሆኑት ለነዛ ግን እግዚአብሔር እሱ ዳኛው አምላክ ፍርድ ምስጣቸው ነው የምለው። እህታችን አለሽ? ማን ነው የሚለው ስምሽ? አፍናን ሁለት አርባ ዘጠኝ ነው የሚለው ቀይ አብርቶብሻል ቅድም የአብሰራ የሚባል አንድ ወዳጅ ደውሎልኝ የነገረኝ ልጅ ነሽ አለ ወደዚህ ወደ ጂጂጋ አካባቢ ያለሽው ይመስለኛል ሰላም ነው እንደት አመሻችሁ እግዚአብሔር ይመስገን አለን እግዚአብሔር ይመስገን ቪዲዮ ምናምን የለሽም አይደለ አካውንትሽ ላይ ማንም አያውቅሽም ፊትሽንም ሸፍንሻል ዚጋ ይሰማል የሚሰማ ከሆነ ያለውን ነገር ያለውን ነገር እንዴት ወደዚህ ቦታ እንደመጣሽ ከእስልምና ወደ ክርስትና እንዴት እንደመጣሽ ምን አይነት ነገሮች እንደሆኑ። አሁን ኔትወርክ እያስቸገረች ነው። በዚህ ማንም አያቀኝ። እኛ ይሰማል ይሰማናል። እሺ የሚሰማው ከሆነ እኔ ሙስሊም ነበርኩኝ እና ማለት የአዳማ ልጅ ነኝ። ወደዚህ እምነት የመጣውበት ምክንያት ደግሞ በቂ ምክንያት አለኝ እና እኔ ኦርቶዶክስን በጣም ነው መወዳት እና አሁንም ቢሆን ተጠምቅ ያለው ክርስትና ተነስቻ ያለው እና ግን ደግሞ አሁን ላይ ያለውበት ሁኔታ በጣም ከባድ ነው። ቤተሰቦች ሊገሉኝ እያፈላለጉኝ ነው። በጣም ከባድ ሁኔታ ውስጥ ያለው ከእነሱ ስር ተደብቄ ማለት በጣም በቤት በጣም ብዙ ወንድም እህት እና በአባቴም ደግሞ በጣም ሼኪ ነው እና አባቴ በእነሱ በጣም ማን ተደብቄ ነው ያለሁት። አሁንም ቢሆን በአይን የምታወቃት ጓደኛ ነበረችኝ። እሷ ጋር የመጣሁት እና ምንም ያለ ስራ ምናም በቃ በጣም ያለውበት ሁኔታ ከባድ ነው ጌታን ከምነግራችሁ በላይ። እና ቤተሰቦቼ ቢያገኙኝ ሊገሉ የሚፈልጉ ልጅ ነኝ። እና በቃ አዩኛል አዩኝ። የት እንደሆኑ አወኩኝ። ይሄ ሲም ራሱ ማንም ሰው አያውቀውም። ከዛ ከአዳማ ወጥቼ ከዛ ከአዳማ ስመጣ ሌላ ሲም ነበረ የምጠቀመውና ና እሱን ሁላ እስከመጣ ሌላ አካውንት እስክ ዘጋ ድረስ ምናምን ነበረ ያለውበት ሁኔታ በጣም ከባድ ነው። ጌታ እኔ እንዴት እንደምነግሯችሁ ራሱ አላውቅም። ና ማለት አሁን ማን? እንደዚህ ከቤት ያኔ ስወጣማ የዚህን ፈተና የሚደርስብኝ አልመሰለኝም ነበረ። አሁን ላይ ግን ያለውበት ሁኔታ ለእኔ ከምነግራችሁ በላይ በጣም ከባድ ሁኔታ ውስጥ ነው ያለሁት። አውዎ፣ እየሰሙኝ ነው። አውዎ እኮ አሁን እዚህ ማለት ጂጂጋ አይደለሁም ሌላ ቦታ ነው ያለሁት። እና መናገር እችላለሁ ያለሁበትን ቦታ ተናገሪ ካላችሁ። እህታችን ባጭር የሆነችው ነገር ምንድን ነው? እኔ አስረዳችሁ። ባለውበት ቦታ ላይ በጣም በጣም ብዙ ችግር እየደረሰብኝ ነው እዚህ ቤተሰቦቼ የምን ጌታን ሊገሉ በጣም እያፈላለጉ ነው። ወንድሞቼ ማለት በጣም ከባድ ሁኔታ ነው እና እኔ የዚህን ያህል ደረጃ የዚህን ደረጃ የሚደርስብኝ አልመሰለኝም ነበረ ግን ደግሞ አሁን ላይ ከባድ በጣም ከባድ። እኔ ኦርቶዶክስ መሆን ፈል ማለት እኔ እንደዚህ ይሄን ሁሉ ስቃይ ላይ እየደረሰብኝ የደረሰብኝ ኦርቶዶክስ በመሆኔ በጣም ደስተኛ ነኝ። ቤተ ክርስቲያኔ የዛ ግቢ ውስጥ ራሱ ሆኖ ለእኔ በጣም ደስታ ነው እና ግን ሰው ልጅ ነኝ። ይህን ሁሉ ችግር ምን ለመቋቋም እየሞከርኩኝ ነው ማለት እዚህ ማንንም የመጣው በቦታ አንድ እሷን ማቃት እሷ ልጅ ናት እና የሰው ልጅ ምንም ቢሆን እኔ እሷን በአይን ነው እንጂ ማቃት የዚህን ያህል መቀራረባት ሰው ራሱ አይደለችም። ክርስትና ስምሽን ይሰማሻል። አይ ቲንክ ኔትወርክ በጣም እያስቸገራት ይመስለኛል። ማድረግ የምንችለው ነገር ምንድነው መሰላችሁ ክርስቲያኖች አካውንት ቁጥራን ፈልገን የተወሰናችሁ ሰዎች ሁለት መቶም ሶስት መቶም አራት መቶም ብር መርዳት የምትችሉ ሰዎች ብዙ ጊዜ ፈተናው ምን መሰላችሁ ከሌላ ቤተ እምነት ወደ ክርስትና ሰው በሚመጣ ሰዓት ላይ ትልቁ ፈተናው ከዛ ብዙ ነገር ትቶ ስለሆነ ወደዚህ የሚመጣው ለሚበላበት ለሚጠጣበት ለብዙ ነገር ይቸገራል። ለብዙ ነገር ይቸገራል። ሰው እውነቱን ለመናገር እና አንዳንዶቹ ወጥተው ችግራቸውን መናገር አይፈልጉም። በእስልምና ደግሞ እንደምታውቁት ግልጽ ነው። እስልምና ላይ ግልጽ ከእስልምና ከወጣ በቃ ትገደላል። ይሄ ግልጽ ነው። እራሳቸውም በግልጽ የሚናገሩት ነው። እስልምና ላይ እንደምትሰሙ እንግዲህ አንድ ሰው ከእስልምና ከወጣ በቃ በአጭሩ የሚጠብቀው ነገር ምንድን ነው ማለት ነው። እናት አባት ምንም እንኳን ቢሆን ግድያ ነው የሚጠብቅ ምንም፣ ይሄ ወደኋላ ምናምን ነገር ብሎ ነገር የለም። የምሬ ነው የምላችሁ። ከእስልምና ወደ ክርስትና ሲመጡ በጣም በብዙ ፈተና፣ በጣም በብዙ መከራ፣ በጣም በብዙ በቃ ከምላችሁ በላይ ብዙ ብዙ ብዙ ነገሮችን ተቋቁመን ወደ ኦርቶዶክስ የሚመጡት ወደ ክርስትና የሚመጡት እና ከዛ ውስጥ አንደኛው ደግሞ የሚበሉት የሚጠጡት፣ የሚኖሩበት ቦታ እስኪያጡ ድረስ በቤተሰቦቻቸው የሚደርስ ዛቻ፣ ፍራቻ ያ ሁሉ ነገር አለ እና ለዛ ምንድን ነው ለእህታችን እንግዲህ በቃ አሁን የምንችለውን አቅም በጸሎት ምናገዛት በጸሎት በገንዘብ ልናገዛት የምንችል ሰዎች በገንዘብ እናገዛትና ያለችበት ቦታ ላይ ቢያንስ ተረጋግታ እንድትኖር ማድረግ ይቻላል። አንዴ ላውራ ለለት ቤት አመሻችሁ። አንዴ ቤት የጠብቁን ፕሊዝ። እዚጋ ሌላ ትልቅ ነገር ጉዳይ ይዘኛል። በጣም ይቅርታ። ያለውበት ቦታ እኮ ኔትወርክ እያስቸገረኝ ስለሆነ ነው እያወራው የተቋረጠብኝ። ችግር የለውም አሁን ይሰማሻል በቃ ምን አድርጉ መሰላችሁ ለእኔ እላኩልኝ። በቃ ማገዝ የምትፈልጉ ሰዎች እሷን የእኔ አካውንት ቁጥር አላችሁ አይደል? የእኔ ቴሌግራም አላችሁ አይደል? አንድ አስር ሰዎች የምትሆኑ ሰዎች አንድ አስር አንድ አስር የምትሆኑ ሰዎች በቃ አምስት መቶም ሁለት መቶም እኔ የራሴን ያደርጋሉ። እኔ የራሴን አደርጋለሁ። እዚህ ውስጥ ካለሽ ጻፊልኝ፣ በውስጥ አካውንት ቁጥርሽን ጻፊልኝ። ከጎንሻለን ወይ ድረትዬ፣ ድንገት ኔትወርኳ ሊሆን ስለሚችል እኔም ስለምፈልጋት እኔን የምታውቁ ሰዎች በውስጥ መርዳት እንፈልጋለን፣ በጣም ሰፖርት ማድረግ እንፈልጋለን የምትሉ አራት ሰዎች ስላላችሁ እኔንም ኮንታክት ታርገኝ። እኔ እኔም ብላ ትጻፍልኝ ልደትዬ አገኛታለው። እና ደግሞ እግዚአብሔር አምላክ ደግሞ ይረዳናል። አንቺ በርቺ ጠንክሪ እህቴ። እግዚአብሔር ይርዳሽ፣ እግዚአብሔር አበርታሽ። እሺ፣ ልንረዳቸው ልንደጋገፍ ይገባል። እንደዚህ አይነት ሰዎችነቱን ለመናገር እጅግ በጣም እንደምታስቡት ቀላል አይደለም። ከእስልምና ወደ ክርስትና መምጣት እንደምታስቡት እንደዚህ የሆነ ቀለል ብላችሁ መታችሁ የምትገቡበት ቦታ አይደለም። በጣም ብዙ ፈተና አለው እና አስቸጋሪ ነገር አለው እና ስለዚህ በቃታችንን እናግዛት ለማገዝ የምትፈልጉ ሰዎች ካላችሁ አናግሩን። ለማገዝ የምትፈልጉ ሰዎች ካላችሁ እኛን አናግሩ። ከዛ እታችን እናግዛታለን። ኦኬ። አዎ የኔ ነው። እሺ፣ ወደ ሀሳባችን እንግባ። ራሴን አመም የምስማ ቀኑን ሙሉ የዞርኩበት ነው መሰለኝ። ደግሞ አሁን እየሰማውም ነገርም ተጨምሮልን፣ ምን ነበር አንድ እህት ስትናገር የነበረው አለ፣ የወንድሟን ጉዳይ እሱም ተጨምሮልህ ነው አንዴ ወደ ህመም የገባው።